ከአቤል አጎት ጋር ከአቶ መኮንን ጋር የሰሩትን በሙሉ የነቱ በዛ ሰዓት አውቆ እነሱ አውቆ ድርጅቱ አሪፍ ድርጅት ነው፣ አሪፍ ይሰራል ብለው የሰሩበትን ወረቀት የፈረሙበትን ወረቀት ሁሉ ነገር አሳልፌ ለአንተ እሰጥሃለሁ። ብቻ አንተ በቤተሰቦች ምንም አይነት ጉዳት አታድርስ። በእኔ እጅ ላይ ብዙ ሰው ህይወት አለፈ። ብዙ ነገር አድርገናል። ብዙ ህጻናት አልፈዋል። ብዙ ሴቶች እንደደፍረዋል። ብዙ ሴቶችን ደግሞ ህይወታቸው አጥተዋል። ስለዚህ ያ ነገር አሁን እንቅልፍ አሳጥቶኛል። በተለይ በሽተኛ ከሆንኩኝ በኋላ የካንሰር በሽተኛ ከሆንኩኝ በኋላ ሁሉ ነገር አሳዝኖኛል። ስለዚህ እኔ ሁሉ ነገር አሳልፌ ነው ምሰጥህ። አንተ ብቻ ከኔ ጎን ሆን። አጎትህ አንተ ለማጥፋት አንተ ለማጥመድ ብሎ ነው እናተን ይህ ወቀሳ ውስጥ ይሄ ጠማማ መንገድ ያስገባት አንተ ካጠመድን በኋላ እሷ ስሟ ወዳውን ይዞራል ግን አሁን በእሷ ስም እናደርገውና ልጇ እዚህ ውስጥ እንዲገባ እናደርገዋለን። ልጇ በጣም ጠላቴ ነው። አቤ ለእኔ ጠላት ነው፣ ለእኔ ብዙ ነገር ሰርቶኛል ብሎ ነው ወጥመድ ውስጥ ያስገባህ እሱ ነው። እሱና እኔ አንድ ላይ ነው የምንሰራው ነበረው። ከአንድ ድርጅት አስወጥቶኝ የዚህ የእሱ ድርጅት አስገብቶኝ ብዙ ነገር ሰርተናል። ግን አሁን በመጨረሻ ደግሞ እሱና እኔ፣ ታምራትና እኔ በየጫካና በየመንገዱ በየሆቴሉ፣ በየጭፈራ ቤት የተፈላለ ግን ስለሆነ ሁላችንም ሽጉጥ ከእጃችን አይጠፋም። ምክንያቱም የአቤል አጎት አቶ መኮንን ውጭ ሀገር ሆኖ በሰዎቹን የተከታተለኝ ነው። እኔ ለማጥፋት የማያደርገው ነገር የለም። ስለዚህ ከዛ ሁሉ እኔ ህይወቴም፣ ማንነቴም፣ ሁሉ ነገሬ አሳልፌ ለህግ አካላትን ሰጥቼ እጄ ላይ ያሉ መረጃዎች በሙሉ፣ አንተ የሚጠቅምህ ነገር በሙሉ እኔ እጄ ላይ ያለ ሙሉ ዶክመንት ኮፒውን አይደለም ትክክለኛ ዶክሜንቱ የድርጅቱ በእናቱ ስም የተደረገው እያንዳንዱ ወሰጥሃለሁ። ምክንያቱም ሳያጠፉኝ በፊት ቤተሰቦች የጭንቀት ውስጥ ስላሉ ለአንተ አሳልፌ ልስጥህና አንተ ከዚህ ካለህበት ስቃይ መውጣት ትችላለህ። እናትህም ወንጀለኛ ናት የተባለችው ደግሞ ከዚህ ወንጀልዋ እንድትወጣ እናደርጋታለን። በእርግጥ የምጠየቅበት ነገር አለ። ምክንያቱም ብዙ እሷ የፈረመችበት ወረቀት ስላለ በዛ ነገር ላይ ህግ ሊጠይቃት ይችላል። ግን ሆነ ተብሎ የተደረገ ነገር ነው። ስለዚህ እናትህን ሙሉ በሙሉ ሳይሆን በትንሹ ነጻ መውጣት ትችላለች። በዚህ ጉዳይ ላይ ደግሞ እኔ ያግዝለሁ። ምክንያቱም የድርጅቱ ዋና መሪ እኔ ስለነበርኩኝ እኔ በሙሉ ነው ትዕዛዝ ምሰጠው ነበረው ያው መኮንን የድርጅቱ ባለቤት ቢሆንም ስሙ በእናትህ ቢሆንም ለዚህ ስራ በሙሉ እናንተ ወጥመድ ውስጥ እንዲደ ወጥመድ ውስጥ እንድትገቡ ያደረግኩት እኔ ስለሆንኩኝ አሁን ጸጽቶኛል። ምክንያቱም የካንሰር በሽተኛ ስለሆንኩኝ በቃ ሁሉ ነገር አስጠልቶኛል፣ ከአቅሜ በላይ ሆነዋል። ሁለተኛ ደግሞ ትላንት እንደፈለግን በልተን ጠተን እንደፈለግን ሰውን ያስወገድን ሰውን ያጠፋን በርነበረ ሰዓት በፍቅር ነበር። ግን አሁን ሶስታችንም የተፈላለግን ስለሆነ ሳያጠፉኝ በፊት እኔ መረጃ ለአንተ ስለሚጠቅመህ ለእናትህ አሳዝናኛለ ስለሚጠቅመህ ልስጥህ ብሎ የመኮነን ቀኝ እጅ የተባለውን ለአቤል ሙሉ መረጃ አሳልፎ ነው የሰጠው። በጣም ደስ የሚል ነገር ነው። ደግሞ በዚህ ጉዳይ ላይ ሴቶች የሚሳተፉ ሴቶች አሉ። ሴቶችም ደሞ አሳልፌ የሰጥሃለሁ መኮነን ከመኮነን ጋር ዋና ቅርበት ያላት ከመኮንን ጋር ዋና ቅርበትም ያላት ሴትም አሳልፌ እሰጥሃለሁ። ምክንያቱም በመጣሳት ከሷ ነው ሁሉ ነገር የሚያሳልፈው፣ ሆቴል የሚይዙት የሚዝናኑት ከእሷ ጋር ስለሆነ እሷ ከያስከት በኋላ ወይ መኮነን ትሎ ልታስመጣው ትችላለች። ስለዚህ አሁን መረጃውን ልስጥህ፣ እኔ ማሳልፈህ ለህግ አካላት ስጠኝ፣ በቃ በቅቶኛል፣ ሁሉ ነገር በቅቶኛ ያል ነው ያለው። እሺ፣ እኔ ምን አትፍቼ ነው ልታጠፉኝ ልታስወግዱኝ? ያ ሁሉ ጥረት የሄዳችሁ ተነበረው የሆነ ሆቴል ጠራችሁ የነበረው ለምንድን ነው ነበር? እኔን የትእዛዝ ያወጣሁ ተነበረው። ከዛ በኋላ ግን አሳዘንከኝና አንተ በዛ ሰዓት ያልተገደልክ እኮ መፍትያተን ወይ ጊዜያተን ያተን አይደለም። እኛ ተጨቃጨቀን፣ ለምን ይወገዳል እሱ ተወገደ ማለት እኮ እህትህ ትጎዳለች። ስለዚህ ለእህት ስትል ይህ ልጅ መተው አለብን ብዬ በሱ ነገር የተጨቃጨቀ ነው። አንተ ያለፍከን እንጂ ለአንተ ሰዓታተን ወይ መንገዳተን አይደለም። በመጣ ሰት እኮ ወዳውን እኛ አንተ ማጥፋትን እንችል ነበረ። ግን ተጨቃጨቀን። እናትህ በጣም አሳዝናል። ስለዚህ አንተ እንዳትሞት ያደረኩኝ ዋናው እኔ ነኝ። ስለዚህ ይሄ በሙሉ የ ያሰራሁት ይሄ ግፍ የሰራሁት በሙሉ እኔ ነኝ። ልጄም ላይ ጉዳት አድርሻለሁ፣ ቤተሰቦቼም ላይ ጉዳት አድርሻለሁ። ከአሁን በኋላ ግን ሁሉ ነገር በክቶኛል። በቃ በቃኝ። መጥፎ ስራ እንደሆነ ሰውን የሚያስደፍር ስራ እንደሆነ፣ ሰውን የሚጎዳ ስራ እንደሆነ በደንብ ጠንቅቄ ስላወቅኩኝ፣ ካሁን በኋላ በሰው ላይ ምንም አይነት ህይወት ለመስራት ምንም አይነት መጥፎ ነገር ለመስራት ስለማልፈልግ፣ እባክህ ተባበረኝና አጎትህ ሁሉ ነገር የሚሰራው በእንትን ነው አለ ሁሉ ነገር የሚሰራው በብር ነው። በቃ እሱ ብር አለው። በብሩ የማያደርገው ነገር የለም፣ በብሩ የማይሰራው ነገር የለም። ብር ከፍሎ ሁሉ ነገር ያደርጋል። እሱ በሄድበት በሆኑ ብር መክፈል ነው። ሰውን በብር አታሎ እንትን ይላል። ስለዚህ አንተን በብር ሊያታልስ ስለሚችል አባክህ መጀመሪያ ካጎቱ ጋር ሳትገናኝ በፊት እኔ ለህግ አሳልፈህ ስጠኝ። በቃ በቃኝ ነው ያለው። እነዚህ ሁላቸውም እንደዚህ ነው የሚዋረቱት። ሁላቸውም እያንዳንዳቸው እንደዚህ ለሕግ እጃቸው አሳልፎ ነው የሚሰጡት። አቤልም አለው እኔ እኮ ነፍሴን አሳልፌ የምሰጥ ሰው ነኝ እንጂ በብር ምታለል ወይ በብር ምደለል ሰው አይደለሁም። ስለዚህ እኔም ለሕግ አሳልፌ የሰጥለሁ። መጀመሪያ ዶክሜንቶቹ እጅ ላይ አስገባቸውና ሁሉ ነገር ከሕግ አካላት ጋር ታወራለህ። እኔ ከአጎቴ ጋር ምንም አይነት ግንኙነት የለኝም። ምክንያቱም አጎቴ ብዙ ነገር የጎዳኝ ነው። እናቴም ያልሆነ ወንጀል ውስጥ የከተታት ነው። እኔም ደግሞ በቤቴ የማልፈልገውን ነገር አድርጋችሁብኛል ስለዚህ እኔ ከአጎቴ ጋር ምንም አይነት ግንኙነት የለኝም ነው ያለው። በዛ ሳት ደግሞ ራሄል እንድትሞት ያደረገው ሰውን የቀጠረው አጎተህ ነው እንጂ እኔ አይደለሁም። በእርግጥ እኔ ነበርኩ ሆቴሉ ላይ ግን አጎተህ ነው እሷ እንድትገደል ያደረገው። እዛ ቀን የተዘገጀው ወጥመድ ለአንተ ነበር፣ አንተ ለማጥፋት ነበር። ግን ዙሮ ዙሮ ወደ እሷ ዞረዋል። እሷ ጋር ከዞረ በኋላ ግዴታ አቤል ቤት ገብቶ በወጥመዳችን ስላልገባህ አቤል ቤት ገብ አስክሬኗ አቤል ቤት ይግባና እሱ በ ወንጀል ተከሶ እስር ቤት እንዲበሰብስ ማድረግ አለብን። ብዙ ብር እንከፍላለን እሱ እንዳይወጣ ብለን አጎትህን እኔም ታምራትም ተመካክረን ያደረገው ነገር ነበረ። ግን እሷ እንድትገደል እኔ ምንም አይነት ትዕዛዝ አልሰጠሁም ነው ያለው። ሆንም ቀረ ከእነሱ ጋር ስለተሳተፈ ከእነሱ ጋር ድርጊቱ ስላደረገ ተያዥ ነው እንጂ እያዛል ይጠየቃል እንጂ ምንም አይነት ነገር ወደኋላ የሚያስብል ነገር የለውም። ምክንያቱም ከባድ ወንጀል ነው የሰሩት። የሰውን ነፍስ ነው ያጠፉት። ሰውን ስራው እንዳይሰራ አደረጉ። ብዙ ሰዎችን በነሱ ድርጅት ውስጥ እንዲጎዳ ተደረገ። እናተ ደግሞ የምታውቀው ድርጅቱ ጥሩ ስራ እንዳይሰራ በእሷ ድርጅቱ ላይ ለማየት ስትመጣ ጊዜ ጥሩ ጥሩ ነገር ነው የምናሳያት። መጥፎ ነገር አንድ ቀን አሳይተናት አታቅም። ለምን ልትነቃብን ስላልፈለግን እሷ ከነቃች ድርጅቱን አንተን ለማጥፋት ስለምትሞክር ለእሷ ሁሌ ጥሩ ነገር ነው የምናሳያተነበረው። አሁን በመጨረሻ አንተ ስለነቃህብን ነው እንጂ እኛ ማንም ሰው ሳያውቅብን ለመስራት ለማቀድ ሆነ ብለን ተነስተ ነበረ፣ ግን ለጥቂት አንተ ደረስክብን። ጓደኞችህን ደግሞ በዚህ ጉዳይ ላይ እጃቸው አስገብተዋል። ስለዚህ እኛ ስራችን ሙሉ በሙሉ አንተን ለማጥፋትና ጓደኞችህን ለማጥፋት ነበረ፣ ግን ለጥቂት ቀደማችሁን። በሁሉም ነገር መጀመሪያ እጃቸው አስገብታቸዋል ቀድመናችሁ ነገራቶቹ ብንጀምረውም እናንተ ቀደማችሁን። ያ ምንድን ነው፣ እኔ አሁን ውስጤን እንዲጎዳኝ ያደረገኝ ይሄ ነው። እነሱ በትክክለኛው መንገድ ስለሚጓዙ እነሱ በሀቅ ስለሚጓዙ ለሀቅ ስለሚሰሩ ለእውነት ስለሚሰሩ፣ እኛ እኔ የምሰራው ስራ በሙሉ ወንጀል መሆኑን ኃጢአት መሆኑን ስላወኩኝ ነው ከዚህ ጉዳይ ላይ የተመለስኩ። ሁለተኛ በሽተኛ ነኝ፣ ለምደው እንደዚህ አይነት ወንጀል ምሰራው ቀደም ናቸው ነበረ ብዙ ነገር እናንተ የሚያሳስት ነገር ሰርተን ነበረ፣ ግን ያ ሁሉ በሙሉ እናንተ አሸንፋችሁ እያንዳንዳችን በቁጥጥር ስር እንድታውሉና ወንጀል ውስጥ እንድንገባ ለህግ አሳልፋችሁ እንድሰጡን በቅ በሁሉ ነገር አሸንፋችሁናል። እንዳሸንፋችሁን ካወኩኝ በኋላ ነው እኔ እጄን አሳልፌ ልስጥ፣ አቤል ካለበት ችግር እንዲወጣ ዶኩሜንቶቹ በሙሉ አሳልፌ ልስጥ ብዬ ነው የተነሳሁት። ስለዚህ አሁን በሁሉ ነገር ከጎን ሆንሃለሁ። ትላንት ካጎትህ ጋር ካጎትህ ጋር ሁኜ የሰራሁ ድርጊት በሙሉ እኔ ዛሬ በጥሩ ነገር ከጎን ሁኜ ልክስህ እችላለሁ። በሁሉም ነገር እኔ ምስክር ነኝ። ምክንያቱም ድርጊቱ በሙሉ የእኔ ያደረግኩት ነገር ስለሆነ አጎትህን የሚያደርገው በሙሉ እኔ ልመሰክር ቃል ገባልሃለሁ። አሁን ቀጥታ ቤቴ እንሂድና እያንዳንዳቸው ዶክመንቶች በእጅህ አስረክብሃለሁ ነው ያለው። በጣም ነው ደስ ያለኝ አቤል፣ ሁዴ አሸናፊ ነው እንጂ ተሸናፊ መቼም አይሆንም። መቼም መቼም እያንዳንዳቸው እንደዚህ ተሸንፈው አቤል እግር አቤል እግራ ይደፋለሁ እንጂ አቤል መቼም የእነሱ እጅ የሚሰጥ ጀግና አይደለም። እመኑኝ፣ አሁን በቅርብም ታምራትም አቤል እጅ ላይ ይገባል። እንደዚህ በራሱ እጅ አምኖ ፈቅዶ አቤልን እቅርታ የሚጠይቀው ጊዜ ቅርብ ይሆናል። የአቤል አጎትም እንደዛ እያንዳንዳቸው ምክንያቱም እንደተሸነፈው አውቀዋል እኮ ገብተዋቸዋል። የሚሰሩ ስራ ኃጢአት እንደሆነ የሚሰሩ ስራ ወደፊት እንደሚያስጓዛቸው የሚሰሩ ስራ በመሀል እንደሚያስቀራቸው መንገድ ላይ እንደሚያስቀራቸው ህግ እንዲጠይቃቸው ስላወቁ ነው እንጂ ይሄ ዋና የድርጅቱ ዋና የተባለ ነገራቶችን በውን የሚጠነዝዝ ነበር፣ ግን ዛሬ በራሱ እጅ አሳልፎ ሰጥተዋል። በጣም ነው ደስ ያለኝ። ከዚህ በላይ ምን ደስታ አለ? አቤል እኮ መቼም አይሸነፍም? ነው አቤል እኮ ጀግና እኮ ነው። አቤል ጀግና ነው። አቤል መቼም ወደ ኋላ አይቀርም። እናንተ ናችሁ ተዋርዳችሁ፣ አንሳችሁ፣ ወደ ኋላ ቀርታችሁ፣ እሱ ወደፊት ሚሄደው። እኔ በጣም ደስተኛ ነው የሆንኩት። በጣም እነሱ ስራቸው በሙሉ መጥፎ ስራ ለመስራት አቤልን፣ ለመጣል ልውልን ለማጣል። ለምን ሀገራችን ላይ ጥሩ ስራ ይሰራሉ? ለምን ህዝብ ይወዳቸዋል? ለምን ከሰው ጋር ይወደዳሉ? በቃ ያ ያ ነገር ነው ያስቀናቸው እነሱ እንኳን ጀግና ሆኖ ተደብቆ ነው የሚኖሩት። እሱ ግን ጠላት የበዛበት እኮ አንገቱን ቀና አድርጎ ነው በህጋዊ መንገድ የሚጓዘው ነበረው። ያ ነገር አሳፈራቸው። ስለዚህ በመጨረሻ እጁ ሰጠ። ህላቸዋለሁ ውድ ቤተሰቦቼ መቼም ደስተኛ እንደምትሆኑ አለ ጠራጠረኝ አቤል ሁላ አሸናፊ ነው እንጂ ተሸናፊ እንዳልሆነ ሁላችንም እናውቃለን። ስለዚህ በጣም ደስ ብሎኛል። በቅርቡ እነዛም መጥፎ ሰዎችም ተይዘው የእጃቸውም ያገኙ እንደሚያገኙ አልጠራጠርም። እወዳቸዋለሁ። ለቤት አዲስ ከሆናችሁ ላይ ሼር ሰብስክራይብ ያደርጋችሁ ያደረጋችሁ አበረታቱኝ። ሰላም አሌኩም ረህመቱላሂ በረካቱ። መልካም ምሽት ሰብስክራይብ አድርጉ።